የመረዳዳትና የመተጋገዝ አኩሪ እሴቶቻችን ተጠናክረው ሊቀጥሉ እንደሚገባ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው አሳሰቡ። የባህር ዳር ከተማ አስተዳደር ሴቶች ሕፃናትና ማህበራዊ ጉዳይ መምሪያ በባህርዳር ከተማ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ወገኖች ከተለያዩ አካላት ያሰባሰበውን ድጋፍ አበርክቷል። አዲሱ ተስፋዬ ተጨማሪ ያለው የባህር ዳር ከተማ አስተዳደር ሴቶች ሕፃናትና ማህበራዊ ጉዳይ መምሪያ በከተማው በተለያዩ ምክንያት ችግር ውስጥ የወደቁ የማህበረሰብ ክፍሎችን በመለየት ድጋፍ አድርጓል። መምሪያው ከተለያዩ የማህበረሰብ ክፍሎች ከረጅ ድርጅቶችና ከመንግስት ተቋማት ባሰባሰበው ገንዘብ ለተቸገሩ ወገኖች ለትንሣኤ በዓል መዋያ የገንዘብና የዕለት ደራሽ ምግብ ድጋፍ አበርክቷል። በድጋፉ የተገኙት የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማው ለዘመናት የቆየው የአብሮነትና የመደጋገፍ እሴቶቻችን በበዓላት ወቅት ጎልተው የሚወጡ መሆናቸውን ጠቅሰው ችግረኛ ወገኖችን የመርዳትና የመደገፍ አኩሪ ተግባራት ተጠናክረው እንዲቀጥሉ አሳስበዋል። የቀደመው የአባቶቻችን የእናቶቻችን፣ አብሮ የመኖር ተካፍሎ የማደር የመረዳዳት፣ የፍቅር ሁኔታ መሃል ላይ ከተጎዳበት ሁኔታ ተነስቶ አሁን ደግሞ ያንኑ ትልቅ እሴትና ባህላችን ለማሳደግ ለመመለስ እየተደረገ ያለው ጥረት ትልቅ ተስፋ ያለው መሆኑን የምናይበት ነው። የባህር ዳር ከተማ አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ሰብለ ዘውዱ ከተማ አስተዳደሩ በበዓላት ወቅት ብቻም ሳይሆን በሌሎች ጊዜያትም በከተማው ውስጥ የሚገኙ ዝቅተኛ ነዋሪዎችን ለማገዝ የተለያዩ እረጅ ድርጅቶችንና ተባባሪ አካላትን በማሳተፍ ድጋፍ እያደረገ ነው ብለዋል። የፋሲካን በዓል ምክንያት በማድረግ ተሰጠ እንጂ ይሄ የስጦታ ፕሮግራም ሁልጊዜ የሚደረግ ነው። በዛሬ ሰለሞን ያል በሆነ መንገድ ፋሲካን በማስታወስ የአንድነታችን ህብረታ ራሳችን ፍቅራችን የነበረ ሴቶቻችን ለማሳየት ያክል የተደረገ እንጂ እንደዚህ አይነት የስጦታ ፕሮግራም ምንጊዜም የሚደረግ ነው። ምንጊዜም ማለት ምንድን ነው? እንደ ችግራቸው ክብደት፣ አሁን አሁን ደግሞ እንደምታየው በተለይ ተጋላጭ ሴቶች ቁጥራቸው እየጨመረ የመጣበት ጊዜ ነው እና እነሱን ለማገዝ ከዚህ ችግር እንዲወጡና ቢያንስ ደግሞ ለራሳቸውን መመገብ እንዲችሉ ጊዜው የሆነ ድጋፍ ቢሆን እንደ ከተማ አስተዳደር እየተደገፈ ያለበት ሁኔታ ነው ያለ። በከተማ አስተዳደሩ ከጊዜ ወደ ጊዜ የተረጂዎች ቁጥር እየጨመረ እንደሚገኝ የገለጹት መምሪያ ኃላፊዋ ተረጂዎችን በቋሚነት ተጠቃሚ የሚያደርጉ የስራ ማቀፎችን ለመዘርጋት ስራዎች እየተከናወኑ እንደሚገኙ ተናግረዋል። እንደ ባህር ዳር ከተማ የክልል ዋና ከተማ እንደመሆኑ እንግዲህ ከተለያየ ቦታ ከተለያዩ ዞኖች የሚመጣው እየፈለሰ የሚመጣው ማህበረሰብ ቁጥር በጣም ሰፊ ነው። እንደ ዜጋ ደግሞ የግድ ከሌላ ቦታ ስለመጣ ወይም ደግሞ ከከተማ ውጭ ስለሆነ የከተማ አስተዳደሩ አላግዝም ወይም አልሰጥም ሊሆን አይችልም፣ እና እኩል ነው ትሬት እያደረግነ ያለነ። ተቸግረው የሚመጡትን በዛ ልክ እኩል ትሬት እያደረግነ እያገዝነ ያለንበት ሁኔታ አለ። ከተረጂዎች መካከል አስተያየታቸውን ለአማራ ሚዲያ ኮርፖሬሽን የሰጡ ነዋሪዎች ለተደረገላቸው ድጋፍ ምስጋናቸውን አቅርበዋል። አይደለም ሁለት ሺህ አንዲት መቶ ብር የለች ነበር

እግዚአብሔር ይመስገን። ፈጣሪ እግዚአብሔር እግዚአብሔርን ተመስሎ ለግሬስ በጣም ዋጋ ያንሰዋል፣ ዋጋ ያንሰዋል እና መሰግናለሁ።